ኤቭሪቲንግ ማለት ነው። ሁሉንም ነገር ምን ያጋጥመን ይችላል? ምንድነው ችግር የሚያመጣብን? በየትኛው በኩል መሄድ አለብን? የሚባለውን በህግ በኩል ያለውን ነገር ኤኒቲንግ የጨረሱልን ኦርቶዶክሳን ጠበቃዎች፣ የህግ ባለሙያዎች አሉና፣ እነሱንም እነሱን እግዚአብሔር ያክብርልን፣ እንዲበረቱ እንዲጠነክሩ ማድረግ ያለብን ይመስለኛል። አቅም ያላቸውን ሰዎች አይተናል፣ በጣም በሰፊው ማለት ነው። ግን እዚህ ጋር ማመስገን የምፈልገውን አዲሽናል ለጥራ ቀደም ተጠቅሏል በተለይ አረብ አካባቢ ላይ የተባሉ ሴቶች አሉ። በእርግጥ ኢትዮጵያም ያሉ ብዙ ሴቶች አሉ። ዩሮፕም እንደዚ አሜሪካም ያሉ ሴቶች አሉ። በተለይ የሚያገለግሉት ወንዶቹንም ጭምር ወንዶቹ ይረሳሉ ብዙ ጊዜ አላቅም ለምን እንደሆነ በተለይ እስልምና ላይ የሚሰሩት ማለት ነው መምህራን ተብለው ተሹመው ተምረው ከሚያገለግሉት በላይ ደሞዝ ተከፍሏቸው ከሚያገለግሉት በላይ በጾም ወቅት እየጾሙ ሙሉ ቀን ስራ እየሰሩ የትምህርቱ በጣም እንትን ሳይደረጉ ምናምን ነገር ኃላፊነት ተሰጥቷቸው ደሞዝ ሳይቆረጥላቸው ወገባቸውን አስረው ከጠዋት ጀምሮ እስከ ሌሊት ድረስ ለሙስሊሞች ወንጌልን ለማሰራጨት እንዲሁም ከእስልምና እንዲወጡ የሚሰሩትን እህቶች እንዲሁም አንፋ አነስ ያሉ ወንድሞች አብዛኞቹ እህቶች ስለሆኑ ብዬ ነው። እን አመስግኑልኝ ማመስገን ብቻ አይደለም፣ በመምህራን በእኛ መሰራት የነበረበትን ወጥ ቀጥ አድርገው ሲሰሩ የነበሩ ስለሆኑ አሁንም እየሰሩ ያሉ አመስግኑልኝ። ምክንያቱም የሚጠየቁበትም አይመስለኝም። ምክንያቱም ያስተማራቸው በሰፊው ማለት ነው፣ በመምህራን ደረጃ ኃላፊነት ሰጥቶ ማስተምሩ ብሎም እንደው ደሞዝ የቆረጠላቸው ማንም የለም። እንደው ጊዜ ተርፏቸው እንኳ ቢሆን የሚያገለግሉት ምንም አንልም ነበር በነገራችን ላይ ነገር ግን ስራ እየሰሩ ብዙዎቻችን አልጋ ላይ ተኝተን የምንውል ብዙዎች ስላለን ማለት ነው። ይህን ጨምሮ ስራ እየሰሩ ግን በዚህ ልክ የሚያገለግሉ እህቶች አሉና አመስግኑልን። ድምፅ ከመሆንም ማለት ነው በዚህ አንድ ወር አካባቢ ላይ እጅግ በጣም በጣም በሚባል ደረጃ እንቅልፋቸውን አይተው ሲሰሩ የነበሩ እህቶች አሉ። ስማቸውን ከሌ ከሌ ከሌ ካልኩ በጣም ሊበዙብኝ ነው ስለምታውቋቸው ማለት ነው ስለምና ላይ የሚሰሩ እህቶቻችን ከተባለ ከታች ትጽፋለህ ኮሜንት ላይ ኤብሪባዲ ታቃቸዋለ። ስም አልዘረዘርም፣ ይታወቃሉ ከኛ በላይ ቀጥ አድርገው የያዙ እህቶቻችን ናቸውእና ከመቀመጫ የተነስቼ ሁሉንም አመስገን እፈልጋለሁ። እግዚአብሔር ያክብርልን ሁሉንም ማለት ነው። ምናልባት ገጽት የሚገቡ ከሆነ እፎይ ያስገባል የአንበሳው ሚና ስለተጫወቱት ማለት ነው በሙሉ በተለየ ሁኔታ ቲክቶክ ላይ ያሉ ወንድሞቻችን ቪዲዮ ይሰሩልናል። በጣም በጣም በጣም እናመሰግናለን። በጣም ፑሽ ማድረግ ይቻል ነበረ ግን በተቻለ መጠን ላደረጉት ነገር ግን በጣም እናመሰግናለን ግን ከዛ በላይ ኤክስፔክት እናደርግ ነበር ከዛ በላይ ያ ማለት ግን እንደው ቅሬታ ቤታ ምናምን ኖሮ ሳይሆን ኦርቶዶክሳውያን ስለሆነን ወንድሞች ስለሆነን በደንብ ከፍ ባለ መንገድ ፑሽ ማድረግ ይቻል ነበር ብዬ አምናለሁ ከአንድ ቪዲዮ ከሁለት ቪዲዮ ባለፈ ማለት ነው ምክንያቱም ከፕሮስቲያን ሳይድ በአማርኛ ሳይሆን በእንግሊዝኛ የሚሰሩ ስለነበሩ አንድ አይደለም ሶስት አራት ቪዲዮ ኦርቶዶክሳውያን ሆነን ደግሞ ከዛ በላይ መስራት የምንችል ይመስለኝ ነበር። ለወደፊቱ ግን ትምህርት እንማርበታለን ብትሰሩ ብዬ አረጋለሁ። የተሰራችሁትም እግዚአብሔር ያክብርልን። እናንተ በመኖራችሁ ደስ ይለናል፣ በደንብ ማለት ነው። ከኢንፍሉንሰርስ ምናልባት ያልተጠቀሱ አሉ። ሮሚ ሚል ስምል ከታች ይታየኛል። አላየ ፐርሰናሊ ብታይኩኝ አላየው ሌሎችም ሰዎች ምናምን የምትጠቅሷቸው አሉ። አላየንም፣ ካየን በኋላ እናመሰግናለን። ምክንያቱም ስላላየን ማለት ነው። ብዙ ጊዜ ኢንተርኔትም ስልክም ስላልነበረን ማለት ነው። እነዚህም አይቻታለሁ፣ ሮሚን የሮሚን አይቻለሁኝ። በጣም እናመሰግናለን። ሮሚ ፐርፌክት መልካም አያቸዋ እያያመሰግናል ማለት ነው። እንዲህ ነው፣ ቀስ እየተዘለለ ካለ እያመሰገንን እንሄዳለን ማለት ነው። በጣም ብዙ ብዙ ተጽዕኖ ፈጣሪዎች ተሳትፋችኋል፣ ቤታችሁን በመክፈት እፎይ ያለመረጃ አይናገረም ያለማስረጃ አያወራም እያላችሁ ላይብ ከፍታችሁ በጣም ስትሰሩ የነበራችሁ ሰዎች እጅግ በጣም ትልቅ ምስጋና ይገባችኋል። እጅግ በጣም ማለት ነው። በጣም እጅግ በጣም ትልልቅ ቲክቶከሮች ማለት ነው፣ ሰርታችኋል። በጣም ነው የምናመሰግነው በተለይ አቋም ይዛችሁ አቋም ይዛችሁ ስሰሩ የነበራችሁ በእኛ ምክንያትም ደግሞ በእርግጠኝነት ያየዋቸው አንዳንድ እህቶችም አሉ፣ የተሰደቡ የተንቋሸሹ፣ አይ ቲንክ ስራቸው ላይ ተጭኖ የመጣባቸው ስላሉ ማለት ነው። መሬት ላይ ከሚታሰሩት ባለፈ በዚህ መካከል ግን ምናልባት ምናልባት ሊያግዙን ይገባ የነበሩ የመንጋው መሪዎች በጠበቅነው መንገድ ሳይሆን ባልጠበቅነው መንገድ ተገልብጠው ከኛ በተቃራኒ ሲሰሩ የነበሩ የእኛን መንገድ ሊያቀሉልን በጣም የሚችሉ ተቋሚያዊ ሊያደረጉልን የሚችሉ አካላት ነበሩ። ነገር ግን እንለፈው እንለፈው ምናልባት በሰፊው ልንመጣበት እንችል ይሆናል። አላቅም ስላልመጡ ማለት ነው። ምናልባት የተረሱ ከመሰላችሁ ያረሳ ናቸው። ፌስቡክ ላይ የነበረውን ሕብረት በትልቁ ማንሳት ትፈልጋሉ። ፌስቡክ ላይ ማለት ነው። ቀሲስ እንዲበኩሉን ማንሳት እፈልጋለሁ። ከመጀመሪያው ጀምሮ በስልክም በጣም ደጋግመው ከመደወልም ባለፈ በፖስቶች እንዲህ ሲያደርጉ በማየት በጣም ብዙ ኢንፍሉንሰሮች አይተናል። የመጀመሪያዋን ፖስት ከመፖሰታ ጀምሮ ማርያማዊት፣ ፌስቡክ ላይ የመጀመሪያዋ ፖስት ማለት ነው። አይ ቲንክ የመጀመሪያው ፖስት የኔን የጻፍኩትን ጽሑፍ ከመፖሰት ጀምሮ ማርያማዊት ነች እና ከዛ በኋላ ያሉ ብዙ ሰዎች አሉ። ሁሉንም አመስገን እንፈልጋለን። ሁሉንም ማለት ነው። ፌስቡክ ላይ ግን ክፍተት እንዳለብን አይ ቲንክ ያየው ይመስለኛል፣ ሁላችንም የታዘበን ይመስለኛል። ፌስቡክ ላይ በእርግጥም ተበልጠናል፣ ተበልጠናል። የኦርቶዶክሳውያን ፌስቡኳን የረሳናት መሰለኝ። በሰፊው መሰራት አለበት እዛ ላይ፣ አንዳንድ ፕላትፎርሞች ላይ መቀናጀት ይኖርብናል። ብዙ ክፍተቶች አይተናል። አንድ ሁለት ሶስት አራት አምስት እያለን ነጥቦች ይዘን ነበረ። አሁንም አረሳነውም። ምን መስራት አለብን? ምን መቀጠፍ አለበት የቱ ጋር ብናስተካክል ምን አይነት ለውጥ ያመጣል የሚለውን አንድ በሆኑ ሁለት ሶስት አራት እያለን ነጥብ ያዝናቸዋሉ በሰፊው ማለት ነው ቅድም እፎይ እንደቀል አይደለም ያላችሁ ተቋም እንደ ቀል ተብሎ የተነበረው የተነገረው ተቋም ሪያሊቲ ሊሆን የሚችልበት ቻንሱን ኦልሞስት መቶ ፐርሰንት ያደረገ ነው ስለመሰለኝ ማለት ነው ኦልሬዲ ትናንሽ ነገሮች ነው የሚቀሩን እንጂ መቶ ፐርሰንት እናደርገዋለን የአንድ ሰው የሁለት ሰው እፎይ ቢጠፋ ላይ ቢቆም አገልግሎቱ የማይቆምበት በራዲዮ ሲኖር አልኖረ ትንሿ ኖረ አልኖረች ማማ ኖረች አልኖረች ብዙ ልጆች የኛ ልጆች ኖሩ አልኖሩ የማይቆምበት ማለት ነው መሬትም ደግሞ ግራውንድ ሊለቃ በሚችል መንገድ የሚሰራበትን መንገድ እንዴት ንስራ የሚለውን በደንብ አስበናል እና ደግሞም ሪያሊቲም ሆኗል። እግዚአብሔር ይመስገን የቀናት ወይም ደግሞ ምናልባት የወራት ጉዳይ ካልሆነ በስተቀር አብዛኛው አልቋል እና እግዚአብሔር ይመስገን ይሄ ጉዳይ የመሳደድ ጉዳይ የመሰላችሁ ሰዎች እንደ ቀልድ ማለት ነው። የአንድ የሁለት ሰዎች ጉዳይ የመሰላችሁ ሰዎች ወይም ደግሞ የቲክቶክ ጉዳይ የመሰላች ሰዎች፣ ኖ እንደዛ አይደለም። እግዚአብሔር ለመነሻ ወይም ደግሞ ምንድን ነው የሚባለው ለምክንያት ነው ያደረገው ብዬ ነው የማስበው። ለምክንያት ማለት ነው በሁለት ሶስት በምንም በማንረባ ሰዎች ምክንያት የተሻለ በኋላ ስራ ሊሰራበት የምንችልበትን መንገድ እየተከፈተ መሰለኝ መንገድ እንዲሆን ማለት ነው። ትንሽ መቆርቆጣቆዝ ምናምን ያጋጠሙን ምናምኖች ለትልቁ ነገር መንገድ ክፍተት እንዲሆን ማለት ነው፣ መክፈች በር እንዲሆን እያደረገ ይመስለኛል። ፍሬው እያፈራ ቀስ እያለ ሲስተም፣ በተለይ ደግሞ ሲስተም አሁን እያያዝን ያለ ነው የትልልቅ ኢንፍሉዌንሰሮች ጉዳይ ስለሆነ ማለት ነው ፐርሰናል ወይም ማንም ደሞዝ የሚቆርጥለት ወይም ደግሞ እንዲያደርገ ያለ ያለ አይመስለኝም። ትንሿም እንደዛው፣ ሌሎቻችንም እንደዛው ነገር ግን ሲስተም በያዘ መንገድ ካሪኩለም ባለው መንገድ ተቀርጾለት ብዙዎችን ከጨለማ ወጥቶ ወደ ብርሃን ሊያመጣልን በደንብ ያዙልኝ። ብዙዎች በጨለማ ናቸው ኢትዮጵያ ውስጥ ኢን ሚሊየንስ አሁንም ሙስሊሞች አሉ ኢን ሚሊየንስ ማለት ነው በጣም ማጆሪቲ ለመያዝ ነው ጥረት እያደረጉ ያሉት። እነዚህ አካላት በሙሉ ወንጌል አይገባቸው? ስለ ክርስቶስ መስማት አይገባቸው? ወደ መንጋ ወደ ህብረቱ መቀላቀል የሚገባቸው ይመስለኛል። ስለዚህ ይሄ እውን እንዲሆን ደግሞ ስቴፕ መደረግ አለበት፣ አንድ ሁለት ተብሎ ማለት ነው። ለዛ የመጀመሪያውን ያደረግን ይመስለኛል፣ እግዚአብሔር ይመስገን። ቀስ እያለ ይሄ በወር ምናልባት በአመታት የምታዩት ይመስለኛል፣ ፕሮግረስ ይኖረዋል። ሁላችሁም በጸሎት የምችሉ በጸሎት በሀቅ፣ አቅም ያላችሁ ደግሞ በአቅም፣ እውቀት ያላችሁትን ደግሞ በጣም በጣም የምንፈልገው ደግሞ እሱ ስለሆነ ማለት ነው። በእውቀት ማገዝ የምችሉን ሰዎች ደግሞ በውስጥ አናግሩን። ምናልባት ኦፊሻል ጥሪ የምናደርግባቸው ታይሞች ሊኖሩ ይችላሉ። በተለይ የእውቀቱ ላይ ማለት ነው ሞር አካዳሚካል ለሆነውም በተለ ፖሊሚክስ ላይ የምሰሩ ሰዎች እሱ ሊኖረን ይችላል። በተለየ ሁኔታ ቀደም ፎ ብሎታል። ጉዳዩ ሙስሊሞችን ወደ ወንጌል የማምጣት ስለሆነ ሕብረት ማድረግ ካለብን በምን ያክል መጠን የሚለውን ልጓም አበጅተንለት መጠን ሰርተንለት ከፕሮቴስታንቶች ጋር ልንሰራበት የምንችልበት ቻንስ እጅግ በጣም ሰፊ ነው። መናገር ካለብኝ በደንብ ነው የምናገረው። ወደፊት ስትረስ አድርገዋሉ። ከፕሮቴስታንቶች ጋር በምን ያክል መጠን እንሰራለን የሚለው ልዩነታችን እንዳለ ሆኖ በጋራ ደግሞ አንድ የሚያደርጉን ነገሮች ስላሉ ማለት ነው እነሱ ላይ እንሰራለን። ዓለም አቀፋዊ ህብረቶችም እንዳሉ ስለምናውቅ ማለት ነው ቲክቶክ ላይ ለምን ህብረቱ አይኖርም? እስከ መጠን በየትኛው መጠን ነጥብ ተሰርቶለት በዚህ በዚህ በዛ በዚህ ተብሎ ነጥብ ተቀምጦለት ቦርደር ተሰርቶለት መሰራት ስላለበት ይህን ደግሞ እንጀምረዋለን። እግዚአብሔር ይመስገን በቅርቡ ጠብቁን ማለት ነው። አመሰግናለሁ እፎይ። ምናልባት አንድ በአንድ ዲቴል የምናውራ ከሆነ እያመሰገንን እያሳሰብን አንዳንድ ነገሮችን እናልፋለን። የኦርቶዶክሳውያን ሆናችሁ ኦርቶዶክሳውያን ሆናችሁ በዚህ በጠፋንበት ወቅት ለእርዳታ በሚል ብር ስትሰበስቡ የነበራችሁ ህገወጥ ማለት ነው። በእርግጥም የተሰበሰበ እናውቃለን። ነገር ግን እኛ ሳናውቃችሁ ማን እንደሆናችሁ ሳናውቅ በመሰሰበሰቡ ለነበራችሁ ሰዎች እግዚአብሔር እንግዲህ ፈርዳል። የብዙዎችን ንብረት እንደወሰዳችሁ እያየን ስለሆነ ማለት ነው። በእንደዚህ አይነት ነገር ላይ የሰዎችን የላብ ገንዘብ መውሰድ ምን ጥቅም እንዳለው አላውቅም። ትቀጡበታላችሁም እና በምድር እንኳ ቢሆን በሰማይ አገኙታላችሁ። ይሄን ነገር ለክፉ ዓላማ የተጠቀማችሁ ሰዎች ባካችሁ፣ ባካችሁ፣ ባካችሁ ስለ ነፍሳችሁ ስትሉ እንደ መድሬት ላይ ፍርድ እንኳ ባታስቡ፣ ስለ ነፍሳችሁ ስለ እግዚአብሔር ብላችሁ እንደዚህ አይነት ነገር አቁሙ ለወደፊቱ ማለት ነው። ይህን ማለት ነው የምፈልገው። አመሰግናለሁ።